ሰጥቶኛል በቸርነቱ በእምረቱ፣ እሷን መብራን ታሳድግልኝ ደግሞ ሊከርድ አድርጉልኝና አድርሱልኝ። ውድ ባሌ ልመጣ ነው፣ በጣም ናፍቀኛል። ልጅን እ እሺ ናፍቀኛል፣ ልመጣ ነው። ሊከርድ አድርጉ፣ የምሬ ነው። ሊከርድ አድርጉ። አስቀም እንደምን ችግር አለ? አሁን እኮ ወልጃለሁ፣ በዛ ላይም ደግሞ ወር እየሆነኝ ነው፣ ወር ሆኖኛል። ምስቁ ሰዎች ያው መጨረሻው የሚገባቸዋል ይሄ ነው። እና አድርሱልኝ። እሺ ኦ ሁለት ቀን ውስጥ በዚህ ሁለት ቀን ውስጥ ብላችሁ አድርሱልኝ። ሊከርድ አርጋችሁ አድርሱልኝ። አደራ የሆነባችሁ የምሬ ነው። እኔ ውሸት አላቅም። እኔ እሄዳለሁ ካልኩኝ ዓለምን ገለብጣለሁ። ምን ይሄድ ካለብኝ ቦታ ሁሉ ቦታ ይሄዳለሁ። አንተም ነገር የለም መድኃኒዓለም ስላለ ማለት ነው። እና አሁን የሀሳብሽን ግለጭ ማሬ፣ ችግር የለውም። ለማንኛውም እንኳን ማርያም ማረችሽ። ማርያም ታኑረች ማርያም በሽልማ ወጣችሽ። በቃ አለቀ። ገብስ ገብሰን አይላ አንቺ ደማ ረግጬ ነው የሚሄድብሽ። ለምንድን ነው አንቺ? ሰላም ሰላም፣ የሮመን ቻናል ተከታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለ እግዚአብሔር ይመስገን። ቻናሌ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወደው ላይ አድርጉ ማለት ነው የምለቅላችሁን ነገሮች፣ አዳዲስ ትኩስ ነገሮችን ይደርሳችኋል ማለት ነው እንድደርሳችሁ ማለት ነው። ፈጠን ፈጠን ባልኮ መልኩ እለቅላችኋለሁ። እየቆዩ ነው ትንሽ ስራ በዛ ብሎብኝ ማለት ነው። እቺ እህታችን እንግዲህ ዛሬ ላይ ከዚህ በፊት እንደምትመለከቱ በጣም ወደ ሶስተኛ አሁን እቺ ልጅ አምስተኛ ነው የወለደች አይደለም። አይ አራተኛ መሰለች፣ ማለት አራት አውርጄ ሶስተኛውን አውርድታ አሁን አራተኛ ነው ኢትዮጵያ ላይ ደግሞ አንድ ልጅ አላት። አምስት ልጆች እናት ናት ማለት ነው። እና አንድ ሴት ልጅ አላት አሉ ሀገር ቤት ማለት ነው። እናቷን የምታሳድገው ተብሎታል። አሁን ደግሞ እዚህ ያው በማይሆን ነገር ላይ ወድቃ ብዙ ጊዜ ሶስት ራሷ በአፏን ይሄ እያወራች ሰምታችኋል። ከዩቱበሬ ላይ ተለቁ ነበረ። የመጀመሪያ ራሷ አቢባ ቤት የከሰሰችው ባሏ ማለት ነው እና አሁን ደግሞ እንግዲህ እግዚአብሔር ብሎ በሰላም ወልዳለች፣ በሰላም ተገላግላለች። ሴት ልጅ ነው የወለደችው። እግዚአብሔር ያሳድግለት ለቁም ነገር ያብቃት ነው ልጇን ማለት ነው። ፈጣሪ እንግዲህ ቅፍ ድግፍ አድርጎ ለሀገሯም ያብቃቸው ነው የምንለው ማለት ነው። በዛ ቀጥለ ግን እሷ መልእክት ያስተላልፋለች። አሁን ባሌ አምሮኛል፣ ባሬን ማምጣት ይፈልጋለው እና አሁን አንድ ወር ሆኖኛል ከወለድኩት በኋላ አንድ ወር ሞልቶኛል። አሁን እኔ መምጣት እፈልጋለሁ ነፍቀኛል ብላለች። እንግዲህ እንደምትመለከቱት በእውነት በጣም ከባድ ነገር ነው። ሩስ ቀንሽ ሩስ ሩስ ርስ ቀንሽ ወይም ደግሞ ይሄ የዚህ የሀገር ዱቄት ገንፎ ነው ምናምን ሰርታች ነው የምትበለው። እኔ ምገርመኝ ማለት ነው የዚህ ሀገር ሴቶች ወዲያው ነው ብድግ ብድግ ብላችሁ ወደ ስራችሁ የምትሄዱ። እንደ ኢትዮጵያ አትታረሱም ተኝታችሁ ማለት ነው። እና ኢትዮጵያ ቢያንስ እስከ ሶስት ወር፣ እስከ ክርስትና፣ እስከ ነሳ ድረስ ይታረሳል። በአሁኑ ጊዜ ደግሞ ሴቶች እናንተ ወዲያው ብድግ ብሎ ወደ ስራችሁ ነው መስራ የሚሮጡት ማለት ነው የመተኛት እንደዚህ አይነት ደከሜን ምናምን አይሉም ማለት ነው። ሀዊም አይታቸው ከሆነ ወደ አሁኑ አንድ ወር ብቻ ጣፍታ፣ ከዛም በኋላ ወደ ስራዋ ገባች ማለት ነው። በይታ ውስጥ ቁጭ ብላ እየሰራች ነው። እችም እንደምትመለከቱ ስራዋንም እየሰራች ልጇን እያሳደገች ነው። እንግዲህ እንጀራ የስደት ላይ እንጀራ አያኖርም አያስቀምጥም። ካልተሰራ አፍ እጅ ከአፍ ነው ማለት ነው የሚሆነው ማለት ነው። እና ስደት ላይ እንደዚህ ነው ካልተሰራ አይገኝም ከተሰራ ይገኛል ማለት ነው። እና እህቴ ኮመንት ላይ እንግዲህ ሀሳባችሁን ተናገሩ። እንደኔ ከሆነ ሀሳቤ አርፈሽ ተቀመጪ፣ አርፈሽ ልጅሽን አሳድጊ። ከአሁን በኋላ በፍጹም ወንድ እንዳይሸትሽ፣ ወንድ እንዳይሸትሽ ወንድ ፍላጎት እንዳይኖርሽ። ምክንያቱም ስደት ላይ ነው ያለሹ። ልጅሽን አሳድጊ፣ ልጅሽን ለቁም ነገር አድርጊ። እዛም ያለ እዝም ያለ ሰብስበሽ አንድ ላይ ልጅሽን የልጆች እናትሽን ለእነሱ ነጌ እንደ አንቺ ሰው አይን እንዳያዩ እንዳንቺ እንዳይሰቃዩ ማድረግ አለብሽ ማለት ነው። የሰው ዓይን እንዳያዩ እንዳይገርፋቸው ቅርሽ ነገሮቹ ማስቀመጥ ለእነሱ የሚሆኑ የቤት ክራይ እንዳይንከራተቱ ቤት መስራት ለልጆችሽ ማለት ነው። እና ትምህርታቸው ደህና ትምህርት እንድማሩ በትምህርታቸው በሕይወታቸውን እንድለውጡ በትምህርታቸው ሀገራቸው ላይ እንድሰሩ ጠንካራ ድር ጠንካራ ሴት ሆነሽ አስተምሪ እንጂ ይሄም ባሌን አፍቀኛል አሁን ወልጄ አንድ ወር ጨርሻለው። ምንም ነገር የለብኝም። አሁን እንደፈለኩ መጣለው ማለትሽ። ይሄ መልእክት ቪዲዮ ማንም ጋር ደርሷል። ይሄ ማንም የረዱሽ ራሱ ልታስቀይሚ ነው የረዱሽን እንኳን ታስቀያየ ማሻለሽ ማለት ነው። እና እንደ እች ሴትዮማ ጤነኛ አይደለችም ነው ምሉሽ። እንደዛ ድጋፍ ያደረጉልሽ አይዞሽ፣ ጎንሽ ነን፣ ነገ ያለ ነገር ነው የማይቀየር ነገር የለም፣ ይቀየራል፣ ነገ አንቺ ሌላ ሆነሽ ትመጫለሽ ምናምን ብሎ ብዙ ያስተማሩ መከሩሽ ብዙ አሉ አይደለ? እነዛ ምን ይሆኑብሻል? እንዴ እኛ ልፋት ነው እንደ ልብሻል ሽ የውጭ ሀገሮቹ አይዞሽ ብሎ ሻል እንረዳሻለን አይዞሽ ምናም ብሎ የረዱሽም ጓደኞችሽ አጠገብሽ አይዞሽ ብሎ። ይሄ አፍ አፍ የሚወራ አይምሮው ያሰበ የሆዱ የተመኘው ነው የሚያወራ አፍ ማለት ነው። ታውቃላችሁ አንዳንድ ጊዜ ለቀልድ ብለን ስናወራ ለሰው ደግሞ ምን ይመስላቸዋል? እውነት ይመስላቸዋል። ስለዚህ የምትናገሩን ነገሮች ጠንቀቀበ። አሁን አንቺ ለቀልድ ልትይ ትችያለሽ። አንድ መቶ ሰላሳ አምስት ሰው ምናምን እየተከታተለሽ ነበረ ያ ነገር ጊዜ እንደዛ ስታወሪ እንዴ፣ አሁን እውነት እግዚአብሔር አያደርግና ልጆችሽ ዛሬ ላይ የአምስት ልጆች ወደ ኋላ ብነሽ አስብሽ የአምስት ልጆች እናት ነበርሽ ማለት ነው። አሁንም እግዚአብሔር እየሰጠሽን ያሳድግልሽ የእሱ ደግሞ አልተፈቀደም ሊሆን ይችላል። ፈጣሪ ስላልፈቀደልሽ ሊሆን ይችላል እና ንስሐ ግቢ። እውነቴ ነው ምነግርሽ። እኔ ይሄ ሌላ ነገር ምንም አልልሽ። እንዳያምርሽ፣ ወንድ እንዳይሸትሽ። ካሁን በኋላ ስራሽን ቀጥ አድርገሽ ስሪ፣ ልጆችሽን አሳድጊ። እናስሽ ጋ ምናምን አድርገሽም ይሆን የጥራ አስርጋም አድርገሽ ይሆን ምንም ይሆን እንግዲህ ጎብዘሹ ሰርተሹ አሳይን፣ እንልሻለን። እሺ እኔ ቆንጆ እና አትሟዘዥ። መሟዘሽ ዋጋ ያስከፍላል። መዋዝ፣ መሟዘዝ ቋፍጣን ነበይ እንደና ሀዊ ቋፍጣና እናት ሆነሽ ነው። ለፍልፍ ለፍላፍ ለፍልፍልፍልፍ የልፍልፍስ እናት ከሆንሽ ማንም ሰው በድካም በክድካም ጉንሽ በምረዱሽ ጎንሽ ገብቶ ሰው እንዳይጎዳሽ ራስሽን ጠንቃቅ በይ ማለት ነው። ሸኔ ቀንጆ ቻናሌን ግን ላይክ ሸር ስብስክራይ ማድረጋቸውን አትርሱ። ደውል ላይ አድርጉት ማለት ነው። እንደዚህ አይነቶች ትኩስ ትኩስ ትኩስ ትኩስ ትኩስ ነገሮችን አደርሳችኋለሁ ማለት ነው። የምትማሩበት ይሆናል ትምህርት የምታገኙበት ይሆናል። ሀሳባችሁን ደግሞ በኮሜንት ላይ የእሷንም ምን እንደተሰማችሁ እንግዲህ ምን እንደሚያስ ምን እንደ እንትና እንዳላችሁትም እናንተ እንትናበሉ ማለት ነው፣ ኮሜንታችሁ ላይ አስቀምጡት ማለት ነው። ላይክ አረጋችሁ ሰብስክራይብ አድርጋችሁ በደውል ላይ ጫና አድርጉና እንድዛው እንትና ብትሉ ማለት ነው በጣም ደስ ይለናል ሁላችሁም በርቱ ራሳችሁን ጠብቁ ያገሬ ልጆች ይወዳችኋለሁ ባላችሁበት ቦታ ፈጣሪ ሰላማችሁ ብዝዝዝዝዝ ትርፍርፍርፍርፍ ይበል እሺ ያገሬ ልጆች እንግዲህ ስደት ላይ እንግዲህ መውለድ እረፍት፣ ቶሎ ቶሎ ነው ወደ ስራቸው እንደሚሄዱ። ደህና ነኝ ትላላችሁ ማለት ነው። የሀገሬ ልጆች ደና ቆዩልኝ፣ ደና ሳመቶልኝ፣ ወዳቸዋላ። ባይ ባይ